መጽሐፍ ቅዱስ ሲናገር ለታረደው በግ ክብር ይገባዋል ይላል። አሜን። ታርዳሃልና ተዋጅተሃልና በደም ሕዝብህን ዋጅተሃልና እግዚአብሔር አባት በጌታ በኢየሱስ ስም እጅግ አድርገን አመሰገንህ። ክብር ሁሉ ተጠቅሎ ለገናናው ስም ይሁን። የናዝሬቱ ኢየሱስ መልካምነትህን ከእኛ ያላራክ፣ በዘመናት መካከል ሀሳብን ፍቃድን በህይወታችን ያደረግክ ደግሞ ዛሬም የምትሰራ ታላቅ አምላክ ክብርና አምልኮ፣ ስግደት ከዘላለም እስከ ዘላለም ለስምህ ይሁን በጌታ በኢየሱስ ስም አመሰገንህ። አባት ሆይ ከፍ አደረግንህ። ክብር ሁሉ ተጠቅሎ ለአንተ ይሁን በጌታ በኢየሱስ ስም። እስቲ ለጌታ ለኢየሱስ ክብር እንስጥ ሁላችን፣ ጌታ ይገባዋል። ርብቃ ጌታ አምላክ ይባርክሽ፣ ከዚህ በላይ ጸጋ ያብዛልሽ። እግዚአብሔር በነገር ሁሉ መከናወን ይስጥሽ። ጌታ እሱ የተባረከ ይሁን። ጌታ መልካም ነው። እግዚአብሔርን በጸሎት እንደገና ደግሞ በአምልኮ አምልከናል። አሁን ደግሞ ያው ጸሎት ወደ እግዚአብሔር እኛ የምናረገው ነው። አምልኮ ለእግዚአብሔር ነው የሚገባው። እግዚአብሔር ነው የምናወድሰው። ከዛ ደግሞ እግዚአብሔርን በመስጠት ከሰጠን ሰጥተን፣ እነዚህ ሶስቱ እግዚአብሔር ወደ እኛ እንዲናገር ያደረገናል ማለት ነው። ቃሉ ደግሞ እግዚአብሔር የሚሰጠን ምላሽ ነው ማለት ነው። ስለዚህ እግዚአብሔር አምላክ የተባረከ ይሁን። ለእግዚአብሔር ያዘጋጀን ይዘን እንጸልያለን። እግዚአብሔር አባት በጌታ በኢየሱስ ስም ስለሰጠህን ስለ ሁሉ ነገር እጅግ አርገን አመሰገንህ። ስለሰጠህን ሕይወት ስለሰጠህን ጤና ስለሰጠህን ሰላም ስለሰጠን ስለ ሁሉ እግዚአብሔር አባት ተባረክ። አንተን የሚመስል ማንም የለም። ጌታ ሆይ በዘመናት መካከል እግዚአብሔር አባት ለኛ ደግነትን መልካምነትን ቸርነትን ሁሉ ስላበዛሃልን ዛሬ ደግሞ በዚህ ስፍራ እንድንገኝ ቃልን እንድንሰማ አንተን እንድናመልክ በፊትህ እንድንሆን ለእያንዳንዳችን ምሕረትና ቸርነት ስላረክልን እጅግ አድርገን አመሰገንህ። አሁን ደግሞ ከሰጠህን እንድንሰጥ ለእያንዳንዳችን ጸጋ ስላበዛሃልን ተመስገን። የሚሰጡ ሁሉ የተባረኩ ይሁኑ። ከማያልቀው በረከትህ ቤታቸው ሁሉ በአንተ በረከትና ባርኮት የተሞላ ይሁን። በጌታ በኢየሱስ ስም ጸለይ፣ አሜን። ጌታ ኢየሱስ ሲባርካችሁ እየሰጣችሁ፣ የዮሐንስ ወንጌል ምዕራፍ ሁለትን ታወጡልኛላችሁ። ዛሬ ጥሩ እያረገ ነው ማለት ነው። ጌታ እየሰማኝ ስቃለ የምንችል ቁመን አንድ ላይ የእግዚአብሔርን ቃል እናነባለን። እግዚአብሔር የተባረከ ይሁን። የዮሐንስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ አስራ አንድ ያለውን ነው የምናነበው አክቹዋሊ እስከ አሥራ ሁለት እናነባለን። በጌታ በኢየሱስ ስም አነባለሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበር፣ የኢየሱስ እናት በዛ ነበረች። ኢየሱስ ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ስድስት የድንጋይ ጋኖች በዛ ተቀምጠው ነበር። እያንዳንዳቸውም ሁለት ወይም ሶስት እንስራ ይይዙ ነበር። ኢየሱስም ጋኖችን ውሃ ሙሏቸው አላቸው። እስካፋቸውም ሞሏቸው። አሁንም ቀድታችሁ ለአሳዳሪው ስጡት አላቸው፤ ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም፤ ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መና መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ከዚህ በኋላ ከእናቱ ከወንድሞቹ፣ ከደቀ መዛሙርቱ ጋር ወደ ቀፈርናሆም ወረደ፣ በዛም ጥቂት ቀን ኖረ። እግዚአብሔር አባት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የቃል መንፈስና እውነት በዚህ ሰዓት ይህን መልእክት ለመገለጠ እንዲሆን ቃል እንደሚናገር የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋል ተብሎ እንደተጻፈ አስተዋይ የሚያደርገው ሕያው ቃልህ ዛሬ ደግሞ ለእኔና ለሕዝብህ ይህን መልእክት ለሚሰሙ ሁሉ የተገለጠ እንዲሆን በናዝሬት በኢየሱስ ክርስቶስ ስም ጸለይን። መንፈስ ቅዱስ ተናገረን። ቃልህ እውነት ነው። ቃልህ ሕይወት ነው። ቃልህ መንገድ ነው። ቃልህ ብርሃን ነው። ቃልህ መዶሻ ነው። ቃልህ እግዚአብሔር እሳት ነው። ቃልህ ከማር ወለላ ይጣፍጣል። ይህ ሕያው ቃል ለእኔና ለሕዝብህ ደግሞ የተገለጠ እንዲሆን በክርስቶስ ኢየሱስ ስም ጸለይን። ክብር ሁሉ ተጠቅሎ ለገናናው ስም ይሁን። በጌታ በኢየሱስ ስም እንቀመጣለን። ጌታ ኢየሱስ ይባርካችሁ። ኔክስት ስላይድ። ዛሬ እንግዲህ የምናየው ሀሳብ የእግዚአብሔር ክብር መገለጥ በሚል ነው። ላካፍላችሁ ምፈልገው እግዚአብሔር መልካም ነው። አሜን። እግዚአብሔር ክብር እንዳለው ሚያቅ እግዚአብሔር ክብር አለው። የእግዚአብሔር ክብር መገለጥ ማለት ግሎሪ ማለት ዲፋይን ሲደረግ እግዚአብሔር የሆነውና እግዚአብሔር ያለው ማለት ነው። እግዚአብሔር የሆነውና እግዚአብሔር ያለው። ስለዚህ የክብር መገለጥ እግዚአብሔር አሁን እግዚአብሔር ክብሩን ገለጠ ይላል። ዮሐንስን ስታነቡት እንግዲህ ዮሐንስ ከሌሎቹ የወንጌል መልእክቶች የዮሐንስን መልእክት ልዩ የሚያደረገው ሶስቱ የሉቃስ የማቴዎስ እና የማርቆስ ወንጌል ሲናፕቲክ ጋስፕልስ ይባላል ማለት የኢየሱስ ክርስቶስ እንግዲህ አራት ገጽታ ነው ያለው አይደል አራት ወንጌል ነው ያለው አራቱም ወንጌላት የሚያሳዩት ምሳሌ ማርቆስ የኢየሱስ ክርስቶስን አገልግሎት ነው። ሞር ፎከስ አድርጎ የጻፈልን 16 ቻፕተር ነው ያለው ሞር። ማርቆስ ወንጌልን ስታነቡ የኢየሱስ ክርስቶስ ነው የሚያሳየው ሞር። እንደዚህ እንደዚህ ፈጣን ፈጣን ነው ቨርዥኑ። ኢየሱስ ሲያገለግል ያለ ረፍት እንደሚያገለግል እንደሚያገለግል የሚገልጽ ነው። ማቴዎስ ሞር የጻፈልን ስለ ኢየሱስ ክርስቶስ ንግስና ከአይሁድ እንደመጣና አ ማቴዎስ ሳሱ ኢየሱስ ክርስቶስ ንጉስ እንደሆነ ነው። ለአይሁዶች ነው ሞር የተጻፈው። ኢየሱስ ማን እንደሆነ ንጉስ እንደሆነ አይታችሁን። ብዙ ጊዜ ማቴዎስን ስታነቡ ስለ እግዚአብሔር መንግስት ነው ማቴዎስ የሚናገረው በብዛት እና የእግዚአብሔር መንግስት እንደሚገዛ እንደምትገዛ እያረገ ነው የሚጽፍልን። ከዛ ሉቃስ አሁን እግዚአብሔር ወንጌል ለማብዛት ወይም ሰውን ለማስጨነቅ አይደለም። ወንጌላት የተጻፉት እያንዳንዳቸው የተጻፉበት በቂ ምክንያት አላቸው። ሉቃስ ሲጻፍ ደግሞ ሂውማን የሆነውን ክርስቶስ ወይም ኢየሱስ ክርስቶስን በሰው ውስጥ ነው የምታዩት። ምሳሌ ሉቃስ ወንጌልን ስታነቡ ሞር እግዚአብሔር ከሰው ጋር ያለውን ሪሌሽንሽፕ መልእክቶቹ ራሱ እዛ ውስጥ የተጻፉት የተጻፉበት ኢንቴንሽን ጸሐፊዎች፣ አሁን ሉቃስ ሲጽፍልን ሉቃስ መርምሬ ይላል። ይህን ሁሉ የጻፍኩላችሁ እያንዳንዱን ነገር መርምሬ ሪሰርች አድርጌ አሁን ብዙ ጴንጤ ሪሰርች የሚደረግ አይመስለውም ግን እነ ሉቃስ ማርያምን ቁጭ አድርገው ኢንተርቪው አርጓታል። ኢየሱስ እንዴት ነው መልአኩ ገብርኤል መጥቶ ወደ አንቺ የተናገረሽ? ሌሎችንም እዛ ያሉትን ጸሐፍቶች ወይም ሰዎች እንዳረገ እናያለን። ሉቃስ ሞር አሁን ምሳሌ ኢየሱስ ክርስቶስ ሲያገለግል ሲፈውስ፣ ሐኪም ስለነበረ ሉቃስ ብዙ ዲስክሪፕሽን ይሰጣል ስለ በሽታዎች ስለ ምናምን እና አሁን ይሄ ሁሉ እነዚህ ሲናፕቲክ ጋስፕልስ የሚባል ነው። ሉቅ፣ ዮሐንስ ላይ ስትመጡ ግን ዮሐንስ ራሱ ወንጌልን ሲጀምር የጀመረው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሰማይ ነው የጀመረው ከመለኮት ነው የጀመረው እና በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ከሆነው አንዳች እንኳ ያለ እርሶ አልሆነም። ስለዚህ ኢየሱስን የት ነው የወሰደው ሰማይን የወሰደው እና መጀመሪያ የሌለው መጨረሻ የሌለው አምላክ መለኮት የሆነ አምላክ በስጋ እንደተገለጠና ወደዚህ ምድር እንደመጣ አብስሮን። እንዲያውም ምንድን ነው የሚለው? ምንድን ያለን? ቃልም ምን ሆነ? ስጋ ሆነ። ኢየሱስ ጅማሬ የለውም ማለት ሰው ሁኖ ተወለደ እንጂ የጀመረበት ጊዜ የለም። ከዘላለም ያው ነው አይደል? ወንጌላችን እሱ ነው። አሁን ይሄንን ቃልን ነገረን። ከዛ በኋላ ሁለተኛውን ምዕራፍ ሲጀምር ዮሐንስ ኢየሱስ ክርስቶስ የት ቤትን የታደመው? ሰርግ ቤት ነው። ሰርግ ስታደርጉ ኢየሱስን ጋብዙት። ኢየሱስ ክርስቶስ አሁን ይሄ ቤተሰብ በጣም ይገርመኝ ነው። ወይን ጠጃቸውን ጥለዋል። ሁሉ ያው የአይሁድ ካልቸር ስለሆነ ነው። አንዳንድ ሰው ይፈታተነዋል በቃ ጠጡ ተብራ ይላልና በዛ መንፈስ አደለም ማየት ያለባቸው። እግዚአብሔር ካልቸራ እንዴት ነው? እግዚአብሔር በእኛ ሁኔታ መጥቶ ነው የሚቀይረን እንጂ የሆነ ሰውን ዲስትሮይ አድርገው ምናምን አደለም። ከዚህ በፊት ሁሌ እናገራ ደስ የሚለኝ መጽሐፍ ቅዱስ ላይ እግዚአብሔር እንደወደው ያደረገኝ ነገር ምንድን ነው ብትሉ እግዚአብሔር በባህሪው ሪፕለስ ሳይሆን ሪዲም ነው ያደረገው። እግዚአብሔር እስኪ ሪፕለስ ነው አላደረገኝም በሉ። ሪዲም ነው ያደረጋችሁ። ብዙ ሰው ይቀይራችኋል። ካልጣማችሁት የራሳችሁ ጉዳይ። ካልተመቻችሁት፣ ከነሱ ሀሳብ ጋር ካልተገናኛችሁ፣ አብራችሁ ካልሄዳችሁ፣ እነሱ ሚላችሁን ካልሰማችሁ፣ በተለይ በዚህ ዘመን ማይዌይ ኦር ሃይዌይ የበዛበት ዘመን ነው። እና እግዚአብሔር ግን ማይወይ ሀይወይ አይልም። ምን ያደርጋል? እኛን ኮራፕትድ ይሆን በደም ተለውሰሽ ሳለ በህይወት ኑሪ ያልኩሽ። በደም የተለወሰን ነገር፣ የማይጠቅምን ነገር ወስዶ የሚጠቅም ማድረግ የሚችል እግዚአብሔር ብቻ ነው። ለዚህ ነው እግዚአብሔር እኔ ምወደው ጸጋ ወንጌል ሳሰብክ እኔ ብችል ሁሉም ሰው የእግዚአብሔር ጸጋ እንዲገባው እመርጣለሁ ምክንያቱም የእግዚአብሔር ጸጋ ከአይምሮ ውጭ ነው። ለማይገባ የተሰጠ ነው። ዛሬ አሁን እሱን ነው የምናየው፣ የእግዚአብሔር ክብር መገለጥ ማለት ነው። እና ጌታ ኢየሱስ ይሄ አሁን ይህንን ብቻ ምዕራፍ ስታነቡት ዮሐንስን ምዕራፍ ሁለትን ኢየሱስ ክርስቶስ በሰርግ ቤት ታድሞ ነው የምናየው። ስለዚህ እዛ ሰርግ ቤት ኢየሱስ የተገኘበት ቤት ነው። ግን በጣም የሚገርማችሁ ሁላችንም በሕይወታችን እንደሚኖረን ነገር አንዳንድ ነገር ተዘጋጅታችሁ ያዘጋጃችሁት ነገር ሊያልቅ ይችላል እና የቤተሰብ እንደዛ አይነት ኢንሲደንስ ነው ነው። ይሄንን ግን ጌታ ኢየሱስ ይሄንን ኢንሲደንስ ክብሩን ለመግለጽ ነው የተጠቀመበት። ስለዚህ ዛሬ የምነግራችሁ መልእክት እግዚአብሔር ክብሩን ሲገልጥ፣ ወይም የእግዚአብሔር ክብር መገለጥ እግዚአብሔር እንዴት ክብሩን እንደሚገልጥ በሕይወታችን አምስት ነጥቦች ነው ላሳያችሁ መፈልገው። ስለዚህ ኢየሱስ ክርስቶስ ዝ ፉል ኦፍ ግሎሪ የእግዚአብሔር ክብር መገለጥ ነው ራሱ እግዚአብሔር ነው። መንጸባረቅ፣ የመልኩ ምሳሌና መንጸባረቅ ዕብራውያን ሲጽፍልን እግዚአብሔር አምላክ ነው ሰው የሆነው። እና አምላክ እኮ በምድር ላይ ተመላልሷል በፈጠራት ምድር ላይ በእግሩ ወካ አድርጓል፣ በባዶ እግሩ ኢየሱስ ክርስቶስ እናንተ ይህ የምናመልከው አምላክ ቀልድ እንዳይመስላችሁ። አሁን እናንተ እግዚአብሔር የኔ ችግር አይገባው ምናምን ለምትሉ ሰዎች ችግር ይገባዋል። በብዙ እንባና በብዙ ነው መዳናችንን ያደረገው። ኢየሱስ ያንቺ ችግር የሚገባው ኢየሱስ። ፓስተር ላይገባው ይችላል፣ ችግራችሁ ሐዋርያ ላይገባው ይችላል፣ ነቢያት የተባሉ ላይገባቸው ይችላል። እርግጠኛ ሆነ መግራችሁ ግን ኢየሱስ ክርስቶስ ግን የምታልፉበት ዋትኤቨር ዳውን ቱ ዘ ርዝ ብትሆኑ ሂ ኖስ ዛት ፊሊንግ መጽሐፍ ቅዱስ እንደዛ ነው የሚያስተምረን። ለዚህ ነው እግዚአብሔር የሌለ ነገር አይገባም እንዳትሉ፣ መጽሐፍ ቅዱስ ሲናገር የእኛን እዳለ አረ አልቅሰን ይወጣልና እግዚአብሔር ስጥ፣ አልቅሶ የሚያቅ በሰው ፊት አላልኩም ብዙ